አሰላሙ አለይኩም ወረህመቱላሂ ወባረካቱ። ውድና የተከበራችሁ የት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገር ልጅ ይበያላችሁበት፣ አላህ ይጠብቃችሁ። ላይክ፣ ሸር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት የአስማ ቢንት አቡበክር ረደና ታሪክ ክፍል ሁለት ነው ማለት ነው።

በኑ ኡመያዎች ድርጊቱን በመቃወምና ከሊፋውን በመንቀፍ አልሐጅጅ ኢብኑ ዩሱፍ በተባለው ሰው የሚመራ ትልቅ ሰራዊት እንቅስቃሴ፣ በሁለቱም ወገኖች መካከል ጠንካራ ውጊያ ተደረገ። በዚያም ፊልም አብድላህ ኢብኑ ዙበይር ረዲያላሁ አን በዙሁ የጀግንነት ተግባራትን አሳየ። ነገር ግን አብዛኛው አጋሮቹ የጦርነቱ ፍንታት ፍንታኝነት መቋቋም ስለተሰላቸ ጥለው ሸሹ። በመጨረሻ እሱ ውጊያውን ትቶ መካ በሚገኘው ቅዱስ መስጊድ ለጥገኝነት ገባ። በዚያ ጊዜ ነበር እጅና ተጭኗን አይኗ ሰውር የሆነችው እናቱም ለመጎበኘት ወዴ

የሐጃጅ ጦር ሐረም በሚገኘው ሰራዊት ላይ መዓት መዓት በሚያዘንብበት እና የመካ ሴቶች የሚንቀጠቀጡበት በዚህ ቀውጢ ሰዓት ወደዚህ ምን አመጣህ? ስትል ጠየቀችው። እርሰውም ምክርሽን ፈልጋ መጣሁ ኡሙ ኡመዬ በማለት ለጥያቄዋ ምላሽ ሰጣት። እርሰውን በመደነቅ ይህንን ምክር ፈልገህ ሰላምን እንዲ ነው የመመክርህ? አብደላሁ ረዲላሁ አን በማለት ጠየቀችው። ከእኔ ተሰለፎች የነበረው ህዝብ አብዛኛው ሀጃጅን በመፍራት ወይም በሚሰጠው ውሮታ በመጨበርበር ጥሎሽ ሸሸ። ልጆችና መላው ቤተሰብ እንኳን ከእኔ ተገለሉ። አብረውኝ የቀሩት በጣም ትንሽ ሰዎች ሲሆኑ እነርሱም ምን ያህል ጠንካራ ቆራጥ በመሆን የጠላት ኃይልን ለቋቋም፣ የሚችል ለአንድ ሰዓት ግፍ ቢል ሁለት ሰዓት ያህል ነው። ባኖኡ ኡመያን ከኔ ጋር ለመደራደር መልእክተኞቻቸውን ልከዋል። የሞሻውን ዓላማዊ ጸጋ አዲንያ ሁሉ ሲሰጠኝ ፈቃደኛ ሆናችሁን ገልጸውልኛል። ነገር ግን ለዚህ ውለታቸው ጦሬን ላስቀምጥና ከአብዱላህ መሊክ ኢብኑ መርዓን ጋር የተከበ የትብብር ቃል እንዲገባ መስማማት አለብኝ። ታዲያ ስለዚህ ጉዳይ ምን ታስቢያለሽ? ድምጿን ከፍ በማድረግ አብዱላህ፣ ይህ ያንተ ጉዳይ ነው። ማንነትህን ጠንቅቀህ የምታውቀው ሰው ነህ። ትክክለኛውና ለእውነተኛ ቆሙ ነኝ ብለህ ካሰብ ካሰብክ በባንዴራ ስር በቆራጥ ሲዋን እንዲተገል ጓደኛ ሁን፣ በጽናትና በቆራጥ ውጊያ ቀጥል። ይህንን ትተህ አዱንያን ከመረጥክም ምንኛ አዛኝ ሰው ነህ። ራስህንም ሆነ ሰዎችን እንደምታጠፋ ልብበል

ስጋቴ ይበጥ ቁታል፣ ብሎ ነው። የሰው ልጅ ከሞተ በኋላ በአካል ላይ ስለሚፈጸመው ድርጊት ምንም የሚስፈራው ነገር የለም። የቆዳውን መግፈፍ ምንም የሚያመጣው ሕልም አይኖርም አለች። አብዱላህ ልብ የሚያጠነክረውን የእናቱን ምክር እንደሰማ የሚከተለውን እንዴት ፊት አንጸባረቀ። ምንኛ የተባረክሽ እናት ነሽ! መልካም ባህሪሽን የተባረከ ይሆን። በዚህ ቀውጢ ሰዓት ወደ አንቺ የመጣሁት በጆሮ ያንቆ ያንቆረቆረሽውን ምክር ለማስማት ነበር። እንዲያልድ ከምሽኩሽ ተስፋ እንዲያለቆረጥ አላህ ያወቅ ለዱኛ ፍቅር እንዳልተሰለፍኩም በኔ ላይ ምስክሬ ነው። ከደንብ የለሽም ቁጣይ አላሁ ህግ በመጣሱ ነው እናቴ። አንቺ ደስ ወዴ የሚያሰኝሽ ለመሄድ እነ ዝግጅት ነኝ። ብሞት አትዘኝብኝ። በጽሎትሽ ብቻ አስታውሽኝ ቆራጧ አሮጊት። አስማ ረዲላሁ አን ልጇ የማዘነበውን ለማድረግ አላህ አላማ ተሰለል ብትሞት ነው አለችው። እርግጠኛ ሆኝ እማማ፣ ልጅሽ ህገወጥ አላማውን አልደገፈም። ጸያፊ የሆነ ተግባርም አልከወነም። ሙስሊሞችንም ሆነ ሙስ! ሙስሊም ያልሆኑ ዜጎችን ፍትክ አላጓደለም። ለእርሱ ሀያሉ ጌታ ውዴታ የበለጠ እንዲያቸው ነገር የለም። ይህንን ያልኩት ንጽህናዬን በመግለጥ ለመደቀቅ ሳይሆን ልቡን ለማጠናከር ብቻ፣ እንዴት ተናገርኩ አላህ ያውቅልኛል አላት። አላህ ሱብሓነሁ ወተዓላ ለሚወድውና እኔ የምመኝልህን እንዲትፈጽም ስለሆነ ምስጋና ይገባህና፣ ልጅ ግንኙነታቸውን የመጨረሻ ሊሆን ይችላልና እስኪ ሰውነትህን ላሽትተው ልዲያስ ሰውም አለችውና ከፊቷ ተንበረከከ። ወደርሷ አሰዴንንጋጭ አንገቱን ፈትን ተንና ራሱን በእናትነት ስሜት ተወጣ። እየዳበሰች ሳመችው። ጣቶቿ ሰውነቷ መጫመቃቸውን ቀጠሉ። በድንገት እጇን ከሰውነቷ አላቀቀ። ይህንን ል የለበስከውን ምንድን ነው አለችው። የጦር ልብስ ነው አላት። ይህንን ሰማዕታትን የሚ ከጅል ሰው የሚለብሰው ልብስ አይደለም። አውልቀውን እንቅስቃሴህን ይበልጥ ቀላሊና ቀላፍ ያደርግልሃል። በዚህ ሞትክ ሱሪ ልበስ ብትገደልም ሀፈረተ ስጋህ አይጋለጥም አለችው። አብዱላህ ረዲ አላሁ አንህ የጦርነት ልብሱን አውልቆ ሱሪ አጠለቀ። ፊልሚውንም ለመቀላቀል ሐረምን።